ስደተኛው ከርታታ በስደት ተንከራታ አፈርድሜ በልታ ብዙ ስቃይ መከራ፣ ያን ሁሉ አሳልፋ ገንዘብ ሰብስባ አሁን አርፋለው ብላ ቤት ሰርታ አሳምራ እንግዲህ ከጨረሰች በኋላ በወንድሟ በዚህ መልኩ ፈርሷል ቤቷ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች፣ እንዴት ናቸው? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱላ። ዛሬም ያው ትላንትና በሰራሁት ቪዲዮ ብዙዎቻችሁ ለካ እንዳለ ስደተኛ ቁስለኛ ነው። በቤተሰቦቹ ብሩን ያልተገዳ፣ ንብረቱን ያልተከዳ፣ ንብረቱ ያልተዘረፈ ሰው የለም ሀቂቃ። በጣም ነው የሚያሳዝነው። ትላንት ራሷን ባጠፋቸው ልጅ ያው ገንዘቧን ንብረቷን አድምቶባት አውድሞባት ራሷን ባጠፋቸው ልጅ ምክንያት ቪዲዮ ሰርቼ ነበር እና በዛ መካከልም ብዙ እህቶቼ ኮሜንት አስቀምጦልኝ ነበረ። እንዲሁም በተመሳሳይ ደግሞ አንዲት እህታችን መግቢያ ላይ ያያችሁት ቤት ሰርታ ደክማ ልፋ ለፍታ ብዙ ስቃይ ያየችበትን ገንዘብ አሰባስባ ቤት ከሰራች በኋላ እንደምትመለከቱት እንግዲህ ወንድሟ በዚህ ልክ አፍርሶታል በጣም በሚያሳዝን ሁኔታ። እኔ ምን አድርጋው ይሆን እንደዚህ ያደረገ ወላሁ አለም እራሱ ይወቃው። በጣም ነው የሚያሳዝነው። እንግዲህ እኔ ምለው ገንዘብ አስለምዳው ገንዘቡ ስሲቀርበት፣ ገንዘቡን መስጠት ስታቆም ነው ያፈረሰው ብዬ ነው ማስበው። ገንዘብ አታስለምዱ ሀቂቃ ወንድሞቻችሁን እንደዚህ ሰርቶ አፈር ድሜ በልቶ እሱም ለራሱ የፈለገውን ነገር ያደርግ። የእሷ ገንዘብ ማስለመድ ገንዘብ ስታቆም ቤቷ በዚህ ልክ አፈረሰው ማለት ነው። የገዛ ወንድሟ የለፋችበትን የደከመችበትን ስደት የተቃጠለችበትን ቤት አፈርሰው። በጣም ነው የሚያሳዝነው እና እህታችን አብሽሬ አላህ የተሻለውን ይተካልሽ። ሀቂቃ በቤተሰብ እንደዚህ መደረግ በቤተሰብ እንደዚህ ማድረግ በጣም ነው የሚያሳዝነው ብቻ የእሷ ብቻ ሳይሆን የብዙ እህቶቻችን ቁስል ነው። ለወንድሞቻችሁ ገንዘብ እንዳታስለምዱ፣ ገንዘቡን ስታቋርጡ እንደዚህ ነው ቤታችሁን የሚያፈርሱባችሁ እና በትላንትናው በሰራሁት ቪዲዮ ደግሞ የብዙዎቻቸው ልብ ቁስሏል። እዚህ ጋር እንደምትመለከቱት ሰው ወዶ ራሱን አያጠፋም። አእምሮ ነው እኮ የሚበርዘው አላህ ይጠብቀን። እኔም ወንድሜ የስምንት አመት ልፋቴን የከዳኝ፣ ላብድ ምንም አልቀራኝም ነበር አላህ ደረሰል ይቻለኝ ብላለች። አዎ አላህ ሱብሃነ ወተዓላ እንኳን ወደ ራስሽ እንድትመለሽ ያደረገች። ወላሂ በጣም ብዙ ፍትናዎችን ነው የምንሰማው። ተመልከቱ እዚህ ጋር ራሱ የስምንት አመት ልፋቷን ነው በወንድሟ የተከዳችው። በታች በኩሉም እንግዲህ ተመልከቱ። እኔም ቤት አባቴ ሰርቶልኝ ነበር። አባቴ ሲሞት ከዱኝ ቤተሰብ። አባዬ አላህ እንዲያዝንለት ዱአ አድርጉልኝ። ለእኔም አላህ ሶብር እንዲሰጠኝ ዱአ አድርጉልኝ። ይህ የኔም ታሪክ ነው ብላለች የትላንት ህይወቷን ያጠፋቸው እህታችን ታሪክ የኔም ታሪክ ነው። አባቴ ቤት ሰርቶ ልኝ ነበር። ቤተሰቦቼ ደግሞ ከዱኝ። ለአባቴም ደግሞ ጀነት እንዲወፍቀው ዶ አድርጉለት ብላለች። እናንተም ዶ አድርጉላት አላህ የርሃመው አላህ ይዘንለት። አላህ ጀነት አልፍርዶ ሲወፍቀው ሁላችሁም ዶ አድርጉለት። እንኳንም ሰብረኛ ሆንሽ፣ እንኳንም ጠንካራ ሆንሽ። ራስን ማጥፋት ደግሞ መፍትሄ አይደለም። እንደዚህ ጠንካራ ስትሆኑ የተሻለ ደረጃ ደርሳችሁ እነሱ የበሉትን በሉ፣ ግን ከዛ በኋላ ደግሞ ለራሳችሁ መኖር ትጀምራላችሁ ለሱ እናንተ ብሩን ገንዘቡን ባያጠፉባችሁ በስነ ስርዓት ቢይዙላችሁ እኮ እናንተ ለነሱም ታስቡ ነበረ፣ ለነሱም ትጨነቁ ነበረ። ግን ጭካኔ ቀድሞ ኳሳያችሁ፣ ደግሞ ራሳችሁን ትጠብቁና ራሳችሁን ለውጥን ታመቻቻላችሁ። ራሳችሁን ህይወት መኖር ትጀምራላችሁ። ራሳችሁን ትቀይራላችሁ። እንደዚህ ቤተሰብ ማይተዛዘን ከሆነ እርግፍ አርጎ ስለዛ ሰው መጨነቅና ማሰብ መተውና የራስን ህይወት መኖር ነው። ሌላም አንዴ እቴ ለአረብ አገር ሴት እናትም ጠላት ናት። ይህ የኔም ነገር ነው። እናቴ ከልጆቿ ጋር ሆና ንብረቴን ዘርፋኝ ነበር። እኔ ግን አልሐምዱላ ኢማን አለኝ። በሰብር ጠብቄ ከዚያ አልሆን ሲለኝ በፍርድ ቤት ከስሼ ሁሉን ንብረቴ ተመለሰልኝ። ከዚያ ፍርድ ቤቱ ቤተሰብሽን በወንጀል ከሰሽ ማሳሰር ትፈልግ ያለሽ ወይ ሲለኝ አልፈልግም አልኩት ብላያለች። እንኳንም አልፈለግሽ እንኳንም ቤተሰቦችሽን አላሳሰርሽ። ይህንን እኔም ደስ አይልም። በእርግጥ ያጠፉት ጥፋት ጥፋት ሆኖ ሳለ እንደዚህ ማሳሰሩ እስከዛ ደረጃ መረሱ ተገቢ አይደለም። እንኳንም ተውሽ፣ እንኳንም ሰብር ኖረሽ። ወላሂ ግን አንዳንድ ቤተሰቦች በጣም ጨካኞች ናቸው። የብዙ እህቶቻችን ቁስል ነው። በተለይ ስደት ሆናችሁ በስደት የለፋችሁበትን ገንዘብ አትፍቶ እንደገና ደግሞ ያልሆነ ቃላትን ሲሰነዝሩባችሁ በጣም ያማል። እህቶቼ አይዞኝ፣ አብሽሩ። ሌላ ቀን ነው ነገ ሌላ ቀን ነው፣ የተሻለ ቀን ይመጣል። አላህ ስብሐነ ወተዓላ ያጠናክራችሁ። ሀቂቃ በጣም ሰብረኞች አላችሁ፣ በጣም ጎብዞች አላችሁ፣ በጣም ጀግኖች አላችሁ። የጠፋው ጠፋ ብላችሁ ህይወታችሁን ሳታጠፉ ደህና የተሻለ ህይወት ለመኖር ጥረት የምታደርጉ አላችሁና አላህ ስብሐነ ወተዓላ በተሻለ ይተካላችሁ። ያጠፉባችሁ እንግዲህ በተመሳሳይ አንዴ እህታችን እንደምትመለከቱት የኔ ምስኪን ስታሳዝን፣ በአላህ ያልታደለን والله የኔ ገና በልጅነቴ ነበር የተሰደድኩት 14 አመት ባህሬን ኖሬ አገር ስገባ አምስት ሳንቲም የለሽም አሉኝ። ለሀውሎ ላቁወትላ ብላ ግን አልሐምዱሊላ አልቅሼ ተቃጥዬ ተመልሼ ወደ ሰውዲ ተሰደድኩኝ። ያው ህይወቴ ባጠፋም ራሴን ነው የምጎዳው። ስለዚህ ራስን ከማጥፋት ተመልሶ መሰደድ ይሻላል ይሆ ይኸው ማጥፋት ህይወት ማጥፋት ከባድ ነው። እንዳታስቡት አደራ ብላለች። እውነት ነው። እንዳታስቡት ራስን ማጥፋት መፍትሄ አይሆንም። ተከየሉ እቺ እህታችን በጣም ጠንካራ እህት ናት። ብዙዎቻችሁ ስምንት አመት ብዙ አመት የለፋችሁበት የተከዳችሁ አላችሁ። እቺ እህት ደግሞ ተመልከቱ፣ አስራ አራት አመት የሰራችበትን ባህሬን አስራ አራት አመት ሰርታ የለፋችበትን ግን አንድ ሳንቲም ሳያስቀሩላት ምንም ሳትል በቃ ያለፈው አልፏል፣ ህይወቴ እኖራለሁ ህይወቴን ከማጥፋት ግን መኖር ይሻለኛል ብላ ይኸው እየኖረች ሌላ ተሰዳ አሁን እየኖረች ነው። እና መኖር ነው የሚሻለው። ራስን ማጥፋት መፍትሄ አይደለም። ራስን አጥፍቶ በቃ ንብረቱ አንዴ ጠፍቷል። ስለዚህ ራሳችሁን ለምን ለማጥፋት ትሞክራላችሁ? ራሳችሁ ላይ ለምን ሌላ እርምጃ ትወስዳላችሁ? የጠፋው ጠፍቷል እኮ የሀባይቢ፣ ለህይወታችሁ መኖር አለባችሁ። እነዛ ሰዎች ገንዘቡን ያጠፉት ለእናንተ ስለማያዝኑ ነው ስለማይጨንቁ ነው አይደል? ስለዚህ እናንተም ደግሞ ህይወታችሁን ለምን ታጠፋላችሁ? እኔ ትላንት ብያችኋለሁ፣ እንደዚህ አይነት ነገር ቢደርስብኝ አልሐምዱሊላህ፣ እንደዚህ አይነት ቤተሰብ የለኝም። በጣም ጉብዞች፣ ለእኔ የሚያስቡ፣ ለእኔ ጥሩ ደረጃ እንድደርስ የሚለፉ ይህንን ነገር ላደርግላቸው ብላቸው ከላኩላቸው ቀንሰው ለእኔ አስቀምጠው ካልኳቸው ለራሳቸው ውሰዱ ካልኳቸው ማለት ነው በዛ ግማሹ ነው የሚወስዱት፣ እኔ ካልኳቸው እና በጣም ማሻአላ አላህ ይጨምርላቸው። በጣም ያስቡልኛል፣ በጣም ይጨነቁልኛል። ግን እንደዛ አይነት ቤተሰብ አለኝ። ያልኩትን ነገር ሁሉ ይሰሩልኛል፣ ያማሉልኛል። አላህ ጀዛቸውን ይክፈላቸው። ግን እንደዚህ አይነት አሁን እንደዚህ የሰው ገንዘብ የሚበሉ የለፋችሁበት እንደዚህ አይነት ቢኖረኝ ወላሂ ላዚም እኔ ካጠፉት በኋላ ራሴን ለማጥፋት አላስብም። ያንን ሰው እርግፍ አድርጌ ትቼ የራሴን ህይወት መኖር ፈልጋለሁ። እኔ መኖር ፈልጋለሁ። ለምን ብዬ ነው? ለማን ብዬ ነው? ለማይጨንቅላችሁ ሰው፣ ለማያስብላችሁ ሰው ብላችሁ ጭራሽ ራሳችሁንም ታጠፋላችሁ። ይሄ የማይሆን ነገር ነው እና እንዳታስቡት በጠፋው ነገር አላህ ስብሐነ ወተዓላ ይተክላችኋል። ጉልበት ካላችሁ፣ አፍያ ካላችሁ ተሰዳችሁ መስራት ትችላላችሁ። እና አላህ ስብሐነ ወተዓላ ቤተሰቦቹን የሚያስተካክለው ወላሂ ሐቂቃ ቤተሰብ ያልታመነ ማን ይታመናል? እና አላህ ያጠናክራችሁ። አላህ ደግሞ ብርታቱን ይስጣችሁ፣ ቁዋውን ይስጣችሁ፣ ሰብሩን ይስጣችሁ፣ ትግስቱን ይስጣችሁ። እና አላህ ስብሓን ወታላ የሰራችሁትንም ደግሞ በረካ ያደርግላችሁ። ሰርታችሁ፣ ለፍታችሁ፣ የደከማችሁበት ደግሞ ቁጭ ብላችሁ የምትበሉ አላህ ያደርጋችሁ። በሰላም እንደወጣንም በሰላም አላህ ሀገራችን ይመልሰን። እባካችሁ ግን አንዳንድ ቤተሰብ ወላ ስደትን ብታዩት ኖሮ አንድ አምስት ሳንቲም የስደተኛ ገንዘብ ባልበላችሁ ነበር። ምን ያህል ስቃይ፣ ብዙ ውጣ ውረድ አይተው የሰሩት ገንዘብ እንደዚህ ባንዴ መውሰድ እንደዚህ ማጥፋት በጣም ከባድ ነው። እና እባካችሁ የስደተኞችን ገንዘብ አትብሉ፣ ወላሂ አትብሉ። ላባቸውን እንደበላችሁ ቁጠሩት፣ ጉልበታቸውን እንደበላችሁ ቁጠሩት። እና ይህንን ሼር አድርጉላቸው። አመሰግናለሁ ስለ ተከታተላችሁኝ። በሌላ ነገር ተመልሰን እስከምንመጣ ብያላችሁበት፣ ሰላም ሁሉልኝ። ሰላሙ አሌይኩም ወራህመቱላህ ወበረካቱ